2009 ዓ ም በማኅበረ ቅዱሳን መዝሙርና ሥነ ጥበባት ክፍል በማኅበሩ ሕንጻ ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ዕብራውያን 137 በሚል መሪ ቃል ልዩ መርሃ ግብር አካሂዷል። በዕለቱ ጥሪ የተደረገላቸው እንግዶችና የማኅበሩ አባላት የተገኙ ሲሆን ልዩ ልዩ ዝግጅቶችም ቀርበዋል። እንደምን ሰነበታችሁ ተመልካቾቻችን። በዛሬው ዝግጅት በርዕሰ ደብር ብርሃኑ አካል የቀረበውን የዳሰሳ ጥናት ይዘን ቀርበናል። ዳሰሳ ጥናታቸውን አጠቃላይ ይዘት በማስተዋወቅ ዝግጅታቸውን ማቅረብ የጀመሩት ርዕሰ ደብር ብርሃኑ የዜማ ታሪካዊ አመጣጥና የቅዱስ ያሬድ ሕይወት እንዲሁም የቅዱስ ያሬድ ዜማና የሊቃውንቱ አገልግሎት ለሀገርና ለቤተ ክርስቲያን ያለው ፋይዳ የጥናታቸው መዳረሻ መሆናቸውን ገልጸዋል። ቅዱስ ያሬድ በግዕዝ በእዝልና በአራራይ ዜማ በሚያዜምበት ወቅት አጼ ገብረ መስቀል ከነ ሰራዊቶቻቸው፣ ንግሥቲቱ ከነ ደንቀጥሮቻቸው እንዲሁም የአክሱም ህዝብ በተመስጦ ያደምጡ እንደነበር ያስታወሱት ርዕሰ ደብር ብርሃኑ ቅዱስ ያሬድ በወቅቱ ከነበሩት ጳጳስና ከአቡነ አረጋዊ ጋር በመሆን በሀገራችን ልዩ ልዩ ክፍላት በመዘዋወር ማስተማሩን አስመልክቶ በጥናታቸው አካተዋል። ጣና ቂርቆስ ቀለም የበጠበጠበት ድንጋይ፣ ጎድጓዳ ድንጋይ ያለ የተቀመጠበት የጻፈበት ቅዱስ ያሬድ። በነገራችን ላይ ጸሐፊም ደራሲም ነው፣ ተርጓሚም መተርጉምም ነው። ከዚህ በመቀጠልም ወደ ቤጌምድር ጋይንት በመሄድ በዙሪያ አባ አረጋዊ ገዳም ዝማሬና መዋሥዕትን ደርሷል። የበፊት ድርሰቶቹንም አስተምሯል። የበፊት ድርሰቶቹን ማለት እንግዲህ ድጓውን፣ ጾመ ድጓውን፣ ምዕራፉን አስተምሯል። በዛ ቅዳሴውንም እንደዚሁ። በውዳሴ ማርያም ትርጉም እንደምንሰማው በአጸደ ነፍስ ቅዱስ ኤፍሬምን እና አባ ሕርያቆስን አምጥታ በዚህ ዜማ ቅዱስ ያሬድን የነገሩት እንዲደርስ እንደተደረገ በትርጓሚያው ሰምተናል። በዛ በዙር አምባ እነዚህን ጉባኤዎች ጨምሮ አዲስ ድርሰት ደግሞ ዝማሬና መዋሥዕትን ጨምሮ ለሶስት አመታት እንዳስተማረ ብዙ የታሪክ መዛግብት ያስረዳሉ። ቅዱስ ያሬድ የምድራዊ ህይወቱን ፍጻሜ በደብረ ሃዊት ተራራ ላይ ማሳለፉን የገለጹት ርዕሰ ደብር ቅዱሱ የእግዚአብሔር ሰው አኑሮት የሄደው ዜማ ለቤተ ክርስቲያንም ሆነ ለሀገር እየሰጠ ያለው ፋይዳ የጎላ መሆኑን አቅርበዋል። አዲሱ የፊደል ስርዓት እንዲለመድ አድርጓል። አዲሱ የፊደል ስርዓት ያልንበት ያው በታሪክ እንደምታውቁት አባታችን ከሳቴ ብርሃን ቡነ ሰላማ የፊደል ስርዓት ስርዓት ፊደልን ለውጥ አድርገዋል። መጀመሪያ አበገደ ብሎ የጀምር የነበረው ፊደል ሀ ለሐመ በሚለው ስርዓት እንዲጀምር አድርገዋል። እንደገና ሆህያት ወይም አነባቢዎች ሀ ሁ የሚለው ንባብ ቅርጽ ሰጥተውታል። ቅጥያ ሰርተውለታል ማለት ነው። እና ይሄ ፊደል አዲስ ነበረ በወቅቱና ይሄ ፊደል እንዲለመድ አድርጎታል። ቅዱስ ያሬድ ዜማውን በመድረሱ ጽሑፉንም በጽሑፍም እየጻፈ በደንብ ይሄ ነገር ይሄ ቀለም አዲሱ ሥርዓት እንዲስፋፋ አድርጎታል። በጽሑፍ ይጽፋል በቃልና በዜማ አዳብሮታል። ያው የቅዱስ ያሬድ ዜማ በተለይ ምዕራፉ ማስቱ በቃል ትምህርት ስለሚሰጥ ያው ለግዕዝ ቋንቋ የሚማረው ኅብረተሰብ በደንብ እንግዳ እንዳይሆንበት ለቋንቋ አዲስ እንዳይሆን ቋንቋውን በአጭሩ እንዲለምዶ አድርጓል ማለት ነው። ግዕዝ ቋንቋ እንዳይጠፋ እስከ አሁን ድረስ ከፍተኛ አስተዋጽኦ አድርጓል። የቅዱስ ያሬድ ዜማ ባይኖር የግዕዝ ቋንቋ መኖር አጠያያቂ ይሆን ነበር። አሁን ሁላቸው እንደምትሰሙት ቅዳሴውም አብዛኛው ክፍል በአማርኛ እየሆነ ነው። የቤተክርስቲያን አገልግሎት ምሉዕ እና ተመስጧዊ እንዲሆን አድርጓል። የቤተክርስቲያን አገልግሎት አሁን በሚታየው ሁኔታ ባይሆን ኑሮ በምስራቅ እንደምናያቸው አብያተ ክርስቲያናት አሃት አብያተ ክርስቲያናት እንደሚባሉት እንደ ሌሎቹም የተሟላ ሊሆን አይችል። እንደነሱ ይሆን ነበር። እንደነሱ የተጓደለ ነበር የሚሆኑ። የነሱ አገልግሎት ስታዩት ብዙም እንደኛ አጓጓ አይደለም። ለዚህ ነው ቱሪስቶች እየመጡ የእኛን አገልግሎት አድንቀውና ዘግበው የሚሄዱት። ለሀገራችን የሥነ ጽሑፍ ህልውና መሰረት ነው ቅዱስ ያሬድ። አብዛኛዎቹ ጽሁፎቹ ግጥማዊ ናቸው። በተለይ መዋሥዕትን ስታዩት ግጥማዊ ድጓዊ የሚሆን አብዛኛው ክፍል በግጥም ነው። ምዕራፉም እንደዚሁ በግጥም የተወሰነ ሰምና ወርቅ ሂደት ያለው። በአጠቃላይ አሁን ጊዜ የለንም እንጂ ሲሚሊ መታፈር የምትሉትን ሁሉ በሊትሬቸር የተዘረዘረውን ኤሌመንትስ ኦፍ ሊትሬቸር የምትሉትን ያጠቃለለ ነው። እዛ ውስጥ የቅዱስ ያሬድ በጣም ሰፋ ያለ የስነ ጽሁፍ ታሪክ አለው። እንዲያውም ገና አልታየም እንጂ ብዙ ብዙ ልንላቸው የሚችል ከፈረንቹ ስነ ጽሁፍም በላይ የሆነ ገና ተዳሶ ያልተደረሰበት የሊትሬቸር ጣዕምና የሊትሬቸር ለዛ አለው ውስጡ። ገና አልተደረሰበትም። በሊትሬቸር በኩልና የስነ ጽሑፋዊ ይዘቱ እጅግ በጣም የመንፈስ ቅዱስ ስጦታም ስለሆነ ከሌላ ዓለም ጋር ሲያነጻጽሩ ሰማይና ምድር ነው። ይሄ በጣም ረቂቅ እና ምጡቅ ነው። ሊቃውንቱ መጽሐፍ ቅዱስን በቀላሉ እንዲያውቁ አድርጓቸዋል። ሶስትንም የመጽሐፍ ቅዱስ ትርጉም መጽሐፍ ቅዱስ እንደምታውቁት እንግዲህ ሶስት ክፍል አለው። ንባብ፣ ትርጉም፣ ምስጢር አለው። የቅዱስ ያሬድ ድርሰት ደግሞ እነዚህ ሁሉንም ያካትታል። ንባቡንም ምስጢሩንም። ትርጓሜውን ሁሉንም የሚያካትታል ማለት ነው። እና ለዚህም ረድቷል። ቅዱስ ያሬድ ዜማ ቅዱስ ያሬድ ዜማ ከውጭ ከሌላ ከብሉ ኪዳን ከአዲስ ኪዳን እንደው ከዚህ ከሊቃውንቱ ከመነኮሳቱ፣ ከዚህ ውጭ የሆነ የተጨመረ አንድም ነገር የለውም። እነዚህን በማብራራትና በመተርጎም፣ እነዚህን በማጠናከር የተመሰረተ ነው። ብዙዎች በጣም እየተሳቡ የቤተ ክርስቲያን አገልጋዮች ነዋል። በዜማው ማለት ነው በዜማው በጣም እየተሳቡ የቤተክርስቲያን አገልጋዮቹ ነዋል። ምንም አሁን አሁን ነው ደመወዝ የመጣው እንጂ ቀደም ሲል ሊቃውንቱ መምሮቻቸው ሊቃውንቱ ሲያዜሙ እያዩ ነው እነሱም በዛ ተስበው ተምረው እያስተማሩ እዚህ ያደረሱት ያለምንም ደመወዝ ነው። ቅዱስ ያሬድ በራሲ ጸሐፊ፣ መተርጉም፣ ካህን ሰማይት ነቢይ ነው። ዘጠኙ ቅዱሳን ከእርሱ ተምረው ያልተተረጎሙ ቅዱሳት መጻሕፍትን እንዲተረጉሙ በር ከፍተዋል። በቅዱስ ያሬድ ትምህርት ቤት በወቅቱ ቤተ ቀጢን በሚባለው ትምህርት ቤት መጥተው ነው እነዚህ ቅዱሳን እሳቱ ቅዱሳን የምናውቃቸው ተስዓቱ ቅዱሳን ከቅዱስ ያሬድ ትምህርት ቤት በመማር ብዙ መጻሕፍትን ተርጉመዋል፣ አስተምረዋል። አገራችን ስርዓተ ምንኩስና ሌላውንም ስርዓተ ቤተክርስቲያን፣ ስርዓተ ገዳምን የመሰረቱ ውለታቸው የማይረሳ ቤተክርስቲያን ምሰሶ የሆኑ ዘጠኙ ቅዱሳን ከቅዱስ ያሬድ ጉባኤ ገብተው ነው እንግዲህ ቋንቋውን ሌላውንም ትምህርት የተማሩት ማለት ነው። ቤተክርስቲያን በዓለም እንድትታወቅ አድርጓል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዓለም እንድትታወቅ ያደረገው ካደረጉ ነገሮች ትልቁ የቅዱስ ያሬድ ድርሻ ነው። ድርሰቶቹ በወቅቱ ለነበረው ታሪክ የመጀመሪያ ተጠቃሽ ነው፣ በምንጭነት እንዲያገለግሉ ረድቷል። የመጀመሪያ ተጠቃሽ ሊሆኑ ይችላሉ በዛ ወቅት ለነበረው ታሪክ። ለምሳሌ አሁን ጸሐፊም ነው ብለናል ቅዱስ ያሬድ አንድ ተመራማሪ የመመረቂያ ጽሑፉን ገርለ አቡነ የማታ ላይ የደረሰ አጎሳ አብርሃ የሚባል ልጅ ነው። እሱን ቴሲስ ሳይነብ ለዝንቱ ገርል ዘጻፉ ያሬድ ካህን የሚል አይቻለው እና ቅዱስ ያሬድ የጻፋቸው ሌላም በምርምር ያልተደረሰባቸው ብዙ መጻሕፍት አሉ። የዘጠኙ ቅዱሳን ታሪክ ሌሎቹም አሁን ወቅቱ የነበረውን ነገር ስናይ የሚህ ንጉሥ ቅድመ ምርቼነ ሲነግረ ነበረ። የጻድቁ የገብረ መስቀል አባት አፄ ካሌም ታላቅ ጻድቅ ናቸው። ጻድቅም ጀግናም በወቅቱ ዘውዳቸውን ትተው ነው ለልጃቸው መንነው ዋሻ ገቡት በህይወት እያሉ ይህን ይሄን የሚያደርጉት ምንድን ነው? ሀገረን አገራን ተብሎ በወቅቱ ይጠራ ወደ ነበረው ዛሬ የመን ወደሚባለው ዛሬ የአዛብ መናኸሪያ ሆነው የመን በዛን ጊዜ ጠንካሮች ክርስቲያን የነበሩበት ነውና፣ ፊናስ የሚባል አይሁዳዊ ተነስቶ ያን ቅጽራቸውን አፍርሶ ክርስቲያኖን አረጋቸው። በግፍ እሳት እያቃጠለ በሰፊ እየቆረጠ ግፍ ፈጽሞ ገደላቸውና መሪያቸው ማን ይባል ነበረ? ሂሮት ሂሮት እንላል እንደኛ፣ ሂሮት ነው የሚለው በእኛ በስንክሳሩ ጥቅምት ሀያ ስድስት ስንክሳሩ ላይ ተጽፎ ታገኙታላችሁ። ያም ከቅዱስ ያሬድ ስንክሳሩ የመጣው በነገራችን ላይ ወደ ሌላ አቅጣጫ እንዳይወስድ እንዳይሰፋብን እንጂ ስንክሳር የመጣው ቅርብ ጊዜ ነው። በቅዱስ ያሬድ ጊዜ አልነበረም። ከቅዱስ ያሬድ እንደተቀዳ ይታመናል። ክርስቲያን ታሪክና ስንክሳሩ ከቅዱስ ያሬድ ዜማ እንደተቀዳ ይታመናል። ሂሮት የሚባለው መሪያቸው እመን ብሎ ብሮፊን አስይዘው አታሏቸው ነው የገባው። ቁጥራቸው ጠንካራ ነበርና አታሎ ገብቶን የምና በእናንተ እምነት በክርስትና እምነት እገዛለሁ ብሎ ከገባ በኋላ አታለለና ሂዱት የሚባለውን ጻድቅ መሪያቸውን ያዘው። እመን ሲለው ሊያምን ነው ብለው፣ ሁሉም ሴት ልጆች ነበሩት። ፀሐይ አይቷቸው የማያውቅ ፀሐይ አይቷቸው የማያውቅ ማለት በጣም ቆነጃጅት፣ ቤት የሚውሉ ሰው የማያውቃቸው ሕፃናት ሴት ልጆች ነበሩት፣ ቆነጃጅት ለጋብቻ ያደረሱ እነዛን አውጥቶ ካላመንክ ክርስትናህን ካልካድክ፣ በሰይፍ ቀጣቸዋለሁ ፊትህ ላይ ልጆችህን። ስለዚህ እመን አለው። ሰብስቦ የየመን ክርስቲያኖች እዛ የነበሩትን ሰብስቦ እመን ሲለው አማተበ። ቅዱስ ይሩት ቅዱስ ይሩት አተ በላይ ለህዝብ በትምህርተ መስቀልን ዘይን በስመ አብ ወልድ ወመንፈስ ቅዱስ ይላል። ማሲት የቅዱስ ያሬድ ማሲት እሱ ሲያማት ነው። ከማሁ ገብሩ ቅዱሳን አበው ትምህርተ መስቀል ባለስቲ ሆም ሁሉም አማተቡና ወአሁን ህይወት ነአምን በክርስቶስ ከመስገከ ከመ ንሙት አባታችን ሩት ወይ ከአንተ ጋር እንድንሞት በክርስቶስ እናምናለን ብለው አማተው ይልና፣ በወቅቱ ነባራዊ ሁኔታ በአካል ቅዱስ ያሬድ እንግዲህ በአጼ ካሌብ ጊዜ ተወልዷል። አለ ያውቃል ያን ዘግቦልናል። የዘጠኙ ቅዱሳን ታሪክም እና አቡነ ገሪማ በግራር ላይ ስንዴ በአንድ ቀን ስንዴ ዘርተው፣ በአንድ ቀን አሽቶ አፍርቶ፣ በአንድ ቀን ጎንብቶ፣ በአንድ ቀን ታጭዶ ግራር ላይ በበሬ ግራሩ ላይ በሬዎችን አውጥተው አበራይተው እህሉን ወቅተው ለቁርባን እንደደረሰም ቅዱስ ያሬድ ይነግረናል። እጽዋቱ አዝሪቱ፣ እጽዋቱ ድንጋዩ ከሪማ አገርም ከኒ እያሉ እንደተከተሉ በወቅቱ በአይን ምስክር ሆኖ ብዙ ታሪኮችን ነግሮናልና ብዙ ምሁራን የቅዱስ ያሬድ ድጓን መነሻ በማድረግ በወቅቱ የነበረውን ታሪክ ጽፈዋልና በወቅቱ ለነበረው የቤተክርስቲያንም ያለንም የኛ ሀገር ብቻ ሳይሆን በአጠቃላይ የነበረውን ነባራዊ ሁኔታ ለመጽሐፍ የታሪክ እንደ ታሪክ ምንጭነት ያገለግላል ማለት ነው። ርዕሰ ደብር ብርሃኑ የቅዱስ ያሬድ ዜማ ከመንፈስ ቅዱስ የተገኘ በመሆኑ ከትውልድ ወደ ትውልድ ተጠብቆ የተሸጋገረ እንደሚገኝ አስረድተዋል። አንደኛ ከመንፈስ ቅዱስ የተሰጠው መሆኑ ነው። በመንፈስ ቅዱስ የተሰጠ ነገር በምንም ተዓምር እንደው ጠፋ ሲሉት መልሶ ያንሰራራል። በቅዱሳን ሐዋርያት በጎ ሐዋርያት ላይ ታስታውሱ እንደሆነ ገማልያል ምንድነው ያለው? ተዋቸው ከእግዚአብሔር ከሆነ ልታጠፋቸው አትችሉም፣ ከእግዚአብሔር ካልሆነ ግን ራሳቸው ይጠፋሉ ነው ያለው። ቅዱሳን ሐዋርያትን ሲያሰቃዩዋቸው ከእግዚአብሔር ካልሆነ እንደነት እንደነ ይሁዳ ዘገሊላ ይጠፋሉ፣ ተዋቸው ነው ያለው። ከመንፈስ ቅዱስ ስለሆነ ክርስትና እየተስፋፋ ሄዷል። የቅዱስ ያሬድ ዜማም ከመንፈስ ቅዱስ የተገኘ ስለሆነ በምንም ታምር ሊጠፋ አልቻለም። የደረሱበት ፈተናዎችን ተቋቁሞ እዚህ ደርሷን ፈተናዎችን ወደፊት እናያለን። ከመንፈስ ቅዱስ መሰጠቱ አንዱ የመንፈስ ቅዱስ መሆኑ ነው። ሁለተኛ የምስክር ቤቶች ማዕከላዊነት ነው። ምስክር ቤቶች ማዕከላዊ መሆናቸው ለዚህ አገልግሏል። በየቦታው ምስክር ቤት ቢኖር ኑሮ መለያየቱ፣ ልዩነቱ እየጎላ እየሰፋ ይሄድ ነበረ። ነገር ግን የትም ቢማር የትም ከሊቃውንቱ የተማረውን ትምህርት እንደገና ለምስክር ቤተልሔም ዙራምባ ጎንደርባታ ሲገባ ከተማሪው ጋር አንድ ላይ ተስማምተው በአንድ ድምጽ እንዲጮሁ ተደርጎ ያንዳንዶች ትንሿ አመታት ይዘት እንኳ ልዩነት ሳይኖር አስማምተው አንድ አድርጎት ይወጣል ማለት ነው። ሌላ የሊቃውንቱና የመመናኑ ብርታት ነው። ሊቃውንቱ እየጻፉ ምንም ሳይኖራቸው እየጻፉ እየተማሩ እየተራቡ እየተጠሙ እዚህ ማድረሳቸው፣ መመናኑ ደግሞ ለሊቃውንቱ አቅማቸው የሚፈቅደውን በእንተ ስማ ለማርያም ብሎ ተማሪ ሲቆም ከራሳቸው ከልጆቻቸው ቅድሚያ በመስጠት እየተራዱ በራሳቸው አዳሪ ትምህርት ቤት ከፍተው ማለት ይቻላል እዚህ አድርሰውታል። ሌላው ኢትዮጵያውያን ሊቃውንት ምልክት ስለሰሩለትና በምልክት ተወስኖ ስለሚዜም ነው የቆየው። ምልክት ስለተሰራለት በምልክት ስለሚጮህ ስለሚዜም ምልክቱ ወስኖ ይዞታል። እንደተፈለገ አይጮህም። ያሬዳዊ ዜማ ቅላጼ አይወድም። ቅላጼ የሚያስገባ ከሆነ ሊቃውንቱ ገና ከደቀ መዝሙርነቱ ላፊ ሌላ አይፈቅዱለትም፣ በያ ምልክት የተወሰነ ከአቅም በላይ የሆነ ቅላጼ እንዳይመጣና መስመሩን መስመሩ እንዳይለቅም ይህም ተጠብቆ እንዲቆይ አድርጎታል። ለዚህ ተጠቃሽ ሊሆኑ የሚችሉት የዙር አባው ምስክር መጋቢ እዝራና ወንድማቸው ራቅ ማሰር የሰሊክ በአጼናወድ ጊዜ መጥተው በአጼናወድ የዝማሬ የቅዳሴና የመዋሲት ምልክት በአጼ ናዖድ ጊዜ አጼ ናዖድ የአጼ በእደ ማርያም ልጅ ናቸው። እነሱ ምልክት አውጥተው ሽልማትን አግኝተዋል። ከአጼ ናዖድ ዳውንት ወሎ ውስጥ የሚገኝ ሰሐላ የሚባል ቦታ ርስት ለሲሳያ ማህበር ለገዳሙ የሚሆን ተሰጥቷቸው በዛ ዙራ አረጋዊ ነው እዛም አረጋዊ ታቦት ያስተክለው ሰሐላ አረጋዊ ብሎ ለሲሳያ ማህበር ወይም ለገዳሙ ምግብ መቁኖን የሚሆን ሰፊ የእርሻ መሬት ተሰጥቷቸው እንደነበረ እነዚህ ሊቃውንት በታሪክ ተጽፏል። በአጼ ገራውሮስ ደግሞ አዛዥ ጌራና አዛዥ ራጎል የተባሉ ሊቃውንት ከተድባበ ማርያም ሄደው የድጓ ምልክትን አውጥተዋል። እንግዲህ ብዙ ርቀት አለ። መጀመሪያ የወጣው የዝማሪውንና ቅዳሴ የሆነ ማለት ነው። ከዛ በኋላ ነው የድጓው ምልክት የወጣው። ይህ ማለት ምልክት ቀድሞ የለም ማለት አይደለም። እንደምታውቁት አስሩ ምልክቶች መጀመሪያ ገና በቅዱስ ያሬድ ተቀመሩና የተቀመጡ አሉ። ምልክቱ እየተስፋፋ እንዲሄድ የተደረገበት ነው ይሄ። አጼ ገላውዴዎስም እናዛጅ ራጉኤልና እናዛጅ ጌራን የጠሩበት ምክንያት ድጓው ጠፍቶ ስለነበረ በግራኝ ወራራ ምክንያት አጼ ሰርፀድንግል ሲያስፈልጉ በቤተልሔም አካባቢ በመገኘቱ ወልሳና ፍረት በመገኘቱ አባታቸው ሰርፀድንግል ያገኙትን ድጓ እሳቸው ደግሞ ተጠብቆ እንዲኖር እንዲቀጥል ሊቃውንትን አውጥተው ምልክቱ በስፋት እንዲመለከት አድርገዋል ማለት ነው ከዛ እንግዲህ በየጊዜው የተነሱ ሊቃውንት የራሳቸውን እንትን እየተጠቀሙ የራሳቸውን ዘዴ እየተጠቀሙ ዜማ መስመሩን እንዳይስት ምልክቶችን እየተጠቀሙ እዚህ አድርሰውታል ምልክቶች በየጊዜው የተጨመሩ እንደሆኑም ይታመናል የቅዱስ ያሬድ ዜማ መለያ ጠባይ አለው በማለት የተናገሩት ርዕሰ ደብር ብርሃኑ የመለያ ጠባያቶቹንም በዝርዝር አቅርበዋል። የመለያ ጠባዮች ነው። የመለያ ጠባይነቱ አንደኛ መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ውጭ የሆነ የለም ብለን አልቀድም። ትርጓሜ ማራቀቅ ምስጢር ነው እንጂ የሚሆነው ከቅዱስ መጽሐፍ የሆነ ከሃይማኖት አበው ከሌሎቹም ውጭ የሆነ አይደለም። ወጥነት ያለው ነው። ወጥነት ያለው ስንል ሊቃውንቱ ያውቁታል። ወጥነት ሲባል አራራይ፣ ግዕዝ፣ ዕዝል መሆኑ ብቻ ሳይሆን ግዙ ነው። ምን ቤት እንደሆነ ያውቁታል። ልክ እናንተ አሁን አንድ ሰው ቢያዜማው አርባይት ከሆነ አንተ ይወጡ ዘር ክቡር የሚለው አርባይት ነው ወይም ደግሞ አጥመቄ የሚል አርባይት ነው ብለው በስልቱ ባወጣጡ ያውቁታል። አቡን ከሆነ አቡን እና መዝሙር እንኳን ብዙ አይለያይም። በሃሌታው በመጀመሪያው ሃሌታ በሃሌታው ብቻ ሳይሆን መሃል ላይ ባለው ዜማ፣ መጨረሻው ላይ ባለው ዜማ ለይተው ያውቁታል። አሁን ለምሳሌ ባገሪማን ዘሙሴ ሲል በስድስት ሀሌታ ነው። በአገሪማ ሲል ደግሞ በንተ ሆሙ ነው። ይህ የሚታወቀው እንግዲህ በመጀመሪያውን ብቻ ሳይሆን ወደ ውስጥ ባለው ዜማ ጠንቅቆ ያውቁታል። ወጥነት አለው። በሊቃውንቱ የሚታወቁ ብዙ መስፈርቶች አሉት ከሌታ እስከ ምልክቶቹ አሁን ያልኩት ማለት ነው። ከአጀማመሩ እስከ መጨረሻው የድምፅ አወጣጡ ራሱ የተለያየ ባህር አለው። የቅዱስ ያሬድ ዜማን ለማስፋፋት ቀደምት ሊቃውንት ተጋድሎ መፈጸማቸውን ያስታወሱት ርዕሰ ደብር ብርሃኑ ከኋላ ሊቃውንት መካከል አበይት የሆኑትን ጠቅሰዋል። ለምሳሌ ከአባ ጊዮርጊስ ከታላቁ ሊቅ ወይም ደግሞ ዳግማዊ ያሬድ እያሉ ሊቃውንቱ በሚጠሯቸው ከእሳቸው ብንጀምር በዘመን በወራት በሳምንታት በዕለታት መድበውታል አባ ጊዮርጊስ ቅዱስ ያሬድ ድርሰቱን ደረሰ እንጂ በዘመን የቅዱሳኑን በቅዱሳን ነገረ ድኅነቱን የጥምቀቱን የትንሣኤውን እንዴት እንደሆነ የመደቡት ወይም ደግሞ በሰዓታት እንግዲህ በዓመታት በዘመን ማለት እንግዲህ የጸደይ የመጸው ብለው በወራት ደግሞ እንደዚሁ በሳምንታት ዘወረደ ምኩራ ቅዱስ እያሉ በዕለታትም ደግሞ የሰኞ ማክሰኞ ብለው መድቦታል አባ ጊዮርጊስ። ከእሳቸው ወደ የመጡ መልሳ ነፍለት በውስጡ የእሳቸው ድርሰቶችም ይገኙበታል። በነገራችን ላይ በድጓ ውስጥ ማለት ነው። ለምሳሌ ስለ ቅዱስ ያሬድ የተደረሱትን አባ ጊዮርጊስ እንደደረሷቸው ሊቃውንቱ ያስተምሩናል አባቶቻችን ያሬድ ማኅሌታይ ለእግዚአብሔር ካይኑ የሚለውን አሁን ይህን የአባ ጊዮርጊስ ነው የሚሉት። እግዚአብሔር ነግሠ፣ እንደውም በብዛት አጠቃላይ እግዚአብሔር ነግሠ የሚለው ይዘት በእሳቸው እንደተደረሰ ነው የሚነገረው። ሌሎች ድርሰቶቻቸውም አሉ፣ በስመላለም ለምሳሌ ጾላእኒ ሐሰረ ይመስሉ

ይይልጻድቅሲማ እገት ያመስጥ የቅዱስ ያሬድ ዜማው ሆኖ ድርሰትነቱ የአባ ጊዮርጊስ እንደሆነ የሚነገር በድጓ ውስጥ የሚገኝ ነው። ለምሳሌ እንጠቀስኩ እንጂ ብዙዎች አሉ። እንዳው እግረ መንገዱ ምስጢሩን የእሳቸውን ድርሰት እንደ ቅዱስ ሰፋ ለመጽሐፍ ቅዱሳዊ መሆኑን ጭምር እንድትገነዘቡት ብዬ ነው። ሌሎች ድርሰቶቻቸውም ሰዓታት ዘመዓልት፣ ሰዓታት ዘሌሊት የመሳሰሉት ድርሰቱ የሳቸውን እንጂ ዜማው ከቅዱስ ያሬድ የተለየ አይደለም። የቅዱስ ያሬድ ዜማ ነው ያዜሙት። ዜማውም የሳቸውም ቢሆን ዜማውን በጣም የተማእሳቸው አባ ጊዮርጊስ መተርጉምም ምሁርም ልክ እንደ ቅዱስ ያሬድ ከመንፈስ ቅዱስ የተሰጣቸው ነው። ራሱን የቻለ ታሪክ አለ። የእሳቸውም በመንፈስ ቅዱስ ነው። ስለዚህ ነው ዜማውንም በተማሩት በዛው ስልት እንደገና መጽሐፍ ምስጢርን እንደ መጽሐፍ አርጋኖን እጅግ በጣም ጥልቅ ምስጢር ያላቸው መጻሕፍትን የደረሱ አባየሆኒስ። የቅዱስ ያሬድ ሀረገ ትምህርት ቀጥታ ተማሪ ባይሆንም የተማሩ ተማሪ በዛ ናቸውና፣ ሌላው ልሳነ ፍረዘብ የተለየምም እንደዚሁ ቅድም እንደተናገር ነው። ድጓውን በማግኘት ዓጼ ሰርጸ ድንግል ጊዜ ድጓው ጠፍቶ ግራኝ መሐመድ ወረራ ድጓ አጠቃላይ ጠፍቶበት በነበረ ወቅት እሳቸው በረሃ ለበረሃ እየተንከራተቱ መጽሐፉን የብራና ድጓውን ይዘው በመገኘታቸው እንዲያውም እዛ አካባቢ የተገኙት አራት ያህል ድጓዎች ናቸው። አሁን በቤተልሔም ምስክርነት የተሰጥባቸው የሚገኙት ድጓዎች አንድ ብቻ ሳይሆን ጌታ እንግዳ፣ መጽሔተ ጥበብ፣ መዝገብ የሚባሉ ብዙዎች አሉ። መጽሔት ዓለም የሚባሉ ብዙ ድጓዎች አሉና አራት ናቸው ዋና ዋናዎቹ። እነሱ የተገኙ እዛ ቤተልሔም ነው። ቅድም እንዳልነው ደግሞ መጋቢ ዝራና ሰሊክ ዘ ቤተ ዘ ዙራባ አዛዥ ጀራና አዛዥ ራጉኤል የሰሩት ስራ ቀላል አይደለም። ምልክትን በማውጣት እነሱም አስተዋጽኦ አድርገዋል። በሌላ ጊዜ ባዕላውያን ጊዜ እንዳይጠፋ አድርገዋል። ባዕላውያን ጊዜ እንደዚህ ልክ አሁን እንዳልኩት እንዳይጠፋ ሊቃውንቱ ትልቅ አስተዋጽኦ አድርገዋል። በቤተ ክርስቲያን የደረሰው ፈተና ሁሉ ያው ድጓውን ስለሚመለከቱ ዜማውን ስለሚመለከት ሁሉንም እንዲተርፍ አድርገዋል። መላ ዘመናቸውን ሁሉ ለእግዚአብሔር ሰጥተው እየተራቡ እየተጠሙ ሊቃውንቱ የዚህ ዓለም ኑሮ ሳያታልላቸው መኖራቸው በራሱ ትልቅ አስተዋጽኦ ነውና ለዚህ ያደረሱት የሊቃውንቱም ክብር ይገባቸዋል ማለት ነው። ውለታቸውን ልንረሳ አይገባም። ቅድም እንደተጠቀሰው ደሞዝ የመጣሁን ነው። እነሱ የተማሩት ደሞዝ ይገኛል ብለው ሳይሆን ያው ለእግዚአብሔር ብለው ለጽድቅ ብለው የሀገሪቱን ቅርስ ጠብቀው እዚህ አድርሰዋል። ቅድስት ቤተ ክርስቲያን በዘመኗ ሁሉ በርካታ ፈተናዎች እንደገጠሟት የተናገሩት ረሰ ደብር ብርሃኑ የቅዱስ ያሬድ ዜማም ፈተናዎች እንደገጠሙት አውስተዋል። ገና ከመጀመሪያም በካህናት አክሱም ተቃውሞ ገጥሞት ነበረ። ቅዱስ ያሬድ ይህን አዲስ ዜማ ሲያመጣ ለቤተ ክርስቲያን ገብቶ እንዳያገለግል ተቃውሞ አቅርበዋል። ጻዲቁ ንጉሥ ቢፈቅዱም እንኳ ካህናቱ እለቱን ገብቶ ለአገልግሎት እንዲውል አልፈቀዱለትም። ይሄ በመቅድም ድጓ ተተንትኖ ይገኛል። ሌላ መቅድም ድጓ አለ። ምንድን ነው የሚለው? የተደረሰው ህዳር ስድስት ቀን ድርሰቱን የጀመረው ከዛ በኋላ ዜማውን የጀምረው በሙራዴ ቃል አደባባይ ማለት ነው። ለአገልግሎት በቃም ብለው ብለ ሲከራከራቸው አጼ ገብረ መስቀል ላቸው ሱባኤ ግቡ ውስጥ ይብለው እሳቸውን አብረው ሱባኤ ይገብተዋል። ሱባኤ ከገቡ በኋላ ታይሳስ ሰኞ ይብታል። ሰኞ ጀምረው ሱባ ይገባሉ። ይሄ የስብከት ለመኮን ላይ ታገኙታላችሁ። ታይሳስ ሰኞ የሆነ ሱባኤ ሲገቡ በስምንተኛው ቀን እሑድ ቅዱስ ያሬድ ገብቶ ቤተክርስቲያን አገልግሎት ሲጀምር እዝል ነው። በእዝል የአገልግሎት ወይም አሁን ሥርዓትን መወድስ መወድስ እየተባለ የሚጠራውን የእሑድ አገልግሎት ሲጀምር ዘበመስቀሉ ሰውከ መናይቲ ወሊቃነ መናይቲ ሰብህዎ ያሁን ሰብክ መድነ ብሎ በእዝል ሲያዜም፣ የስቅለት የስነ ስቅለት ስዕለ ስቅለት ፊት ለፊት በቤተ መቅደሱ ብርሃን ለብሶ ልክ በብርሃን እንደ ብርሃን እንደ ብርሃን አብራላቸውና ስነ ስቅለቱን አዩት። ትኩስ ደም ሲንጠባጠብ አዩ ከስነ ስቅለቱና ሁላቸውም በግንባራቸው ተደፍተው ጸለዩ። ከዛ በዚህ ነው በገቢረ ተአምራት ነው ወደ አገልግሎት የገባው እንጂ ገና ከመጀመሪያው ፈተና ገጥሞት ነበር ማለት ነው። ሌላው እንደምታውቁት እንግዲህ በወዲት ጉዲት የቤተክርስቲያን ስደት አጠቃላይ የዜማ ስደት ነው አብሮ እንደ ሌሎቹ መጽሐፍት በግራኝ አህመድም እንደዚሁ ብዙ ችግር ደርሶበታል። ቅድም እንዳልነው በልሳ ንፍረት ባይገኝ። ሌላው በአጼ ሱስንዮስ ብዙ ሊቃውንት ድጓቸውን እየሰቀሉ ምዕራፋቸውን መጻሕፍቶቻቸውን እየሰቁ ጉባኤያቸውን እየፈቱ ሰማይ ተመታ አምልጥህ እያሉ ወደ ደንቀዝ ተራራ እየሄዱ የካቶሊዝም እምነት በመቃወም ኦርቶዶክሳዊቱን እምነት በመጠበቅ በሱስንዮስ የደረሰውን ፈተና ይደው ተጋፍጠውታል። የዙር አባ መምር ወደ ሐይቅ በመሸሽ ያስመሰከራት ድጓ እንዳይቃጠልና እንዳይ እንትን እንዳይል ጠብቋ ቆይታ እንዳቆዩት በታሪካቸው ተጽፏል። በዘመናዊ መሳፍንትም የመከፋፈል አደጋ ገጥሞታል። ሁሉም ንጉስ ነኝ ባዮች ስለሆኑ በዘመና መሳፍንት ያው ተከፋፍሏል። እንደውም አሁን ብዙ ተመራማሪ ሊቃውንት እንደሚሉት ተውለት አጫብር ቆሜ ቤተልሔም ተብሎ መከፋፈል የመጣው ያን ጊዜ እንደሆነ ይነገራል። ዛሬም ቢሆን ችግሮች እያጋጠሙት ነው። ሊቃውንት ኮብልስቶን እየጠረቡ በቀን ስራ ላይ ተሰማርተው ነው የሚገኙት። በጣም በሚያሳዝን ሁኔታ በከተማ የግለሰቦችና የድርጅቶች ጥበቃ ስራ ላይ ተሰማርተው ነው ያሉት። በቤተ ክርስቲያን እንኳ እንኳን ሙዳ ምጽዋት ዘዋሪ ወይም ጠባቂ ነው ሆኖ ድጓ መምህራን ያሉት ቀድሞ ቦታ የያዙ ሰዎች ሊያስጠጓቸውና ሊያስገቧቸው አልቻሉም። ይሄ ሊቃውንት ችግር ቤተ ክርስቲያኗን እያደማት፣ እያስለቀሳት ያለ ትልቅ ችግር ነው። መምህራን ሳይሆኑ የሐሰት መረጃ በማቅረብ ሙያውን የሚያዳክሙ ግለሰቦችም አሉ። የዚህ መምህር የዚህ መምህር ለመባል አንዱ በደንብ ሳይያዝ የሶስት አራት አብነት መምህር ለመሆን መረጃ መሰብሰብ አንዱ ችግር ነው። ቀድሞ አባቶቻችን መረጃውን አይፈልጉትም ተምሮ ማስተማርን ተጠያቂነት ራሱ ሞያው ነው የሚያሳውቃቸው እንጂ መረጃ አለኝ ወቁኝ ብሎ አልነበረም አሁን ደግሞ ዘመኑ ይሄ ምንድነው የተሳሳተ መረጃ እየተሰራ ቦታው እየተያዘ ጠያቂም ተጠያቂም የለም ቀደም ሲል ተማሪነ ወይም መምህር ነው ከተባለ የት ነው የተማሩት አያገሌ የት ነው የተማሩት እዚህ ቦታ ነው እንታገልን የተማሩት አዎ፣ እስቲ እንደዎችን እንታገልን፣ እንደ ተለያየ ዘመዋታል ተብሎ ይጠየቃል። አይታፈርም። በቃ ለእግዚአብሔር እንታገልን እንደዚህ ነው። ሙላቱ ለምን ተጠየቃል? መጠየቅ ስላለ ያልተማረ ሰው ተምር ያለው ብሎ ድፎ አይናገርም ነበር። በዛ ነው። አሁን ግን መጠያየቁም ስለጠፋ እጅግ በጣም በሚያሳፈር ሁኔታ መምራን ያልሆኑ ሰዎች መምራን እየሆኑ የመምራኑን ቦታ እየያዙ መምራኑ ግን እየተንከራተቱ ነው ያሉት። ሌላው ብዙ ጉባኤ ቤቶች ተዳክመዋል። ለምሳሌ እንደ ዙር አምባን ብናይ የሶስት ጊዜ ስላየሁት ነው ይቅርታ ያደረግልኝ፣ ዙር አምባን የጠቀስኩት መጀመሪያ በሰባዎቹ መጨረሻ ላይ ዙር አምባ ሕፃን ሆኜ እንደው ቅኔ እንደተቀኘ ነውና መጀመሪያ ሲሄድ ሕፃናቱ በመቶ የሚቆጠሩ ሕፃናት ነበሩት ነው ነው የሰባት የስምንት እንደው እስከ አስራ ምናምን ያሉ እነዛ ልጆች መዝሙረ ዳዊትን በቃላቸው ነው የሚሉት። አንድ ጊዜ ግር ብለው ሲመጡ ያስፈራሉ፣ በቃ በየትምህርት ብዙ መምራን ነበሩ። በዛ ነው እና ዳዊት በቃላቸው ነው የሚያስተዛዝሉት። ባብይ ጾም ሲቆም ሰው ዳዊት መዝሙረ ዳዊት መጽሐፍ ዘርግቶ ካስተዛዘለ ይስቁበት ነበር። ሕፃናቱ በቃላቸው ነው የሚያውቁት። ታዲያ ሰው ያፈረዛ ማህሌት ለመግባት ከሌላ አቅጣጫ የሚመጣው እዚህ ያሉት ሊቃውንት በቃል ስለሚያስተዛዝሉ በጣም ይቸገር ነበረ። አራት የድጓ አምራን ነበሩ ያን ጊዜ አንድ ደብር ዙራምባ አራቱም የድጓምራን ያስተምሩ ነበረ አንድ የዝማሬው ምስክር አሉ። አንድ የመጽሐፍ መምህር አሉ። የዝማሬው መምራን እማ አስራ አምስት ነበሩ። ያን ጊዜ ሳስታውስ ነው ህፃን ሳለው። በስንተኛው አመት ነው እንደገና ዝማሬ ላስመሰክር አስመስክር፣ በ84 ዓመተ ምህረት ስሄድ ያሉ ህፃናት የሉ። ስጠይቅ ግማሹ ወደ አስኩላ ትምህርት፣ ግማሹ በስደት፣ ግማሹ ወደ ንግድ ሄዷል። እዛ ሞዲን ለመማር ይድፍር የለም። ሶስት ይርጎ አምራን አሉ የሚያስተምሩት ተማሪ የላቸውም። ምስክሩ አሉ። የመጽሐፍ መምሩም አሉ። ተማሪ የለም በርግጥ ወደ ስልሳ የሚሆኑ ሊቃውንት ነበሩ። እንደው ማይለት የሚቆም ዘማሪ ያደረስኩ ነበር ያን ጊዜ በጣም በሚያሳዝን ሁኔታ ዙራን ባናየዋት በሶስተኛው ቅድም እንደነገርኳቸው በማ መጽሐፍ ማስ ትንታኔ ላይ ነበረ ያሰራሁት። ምንጩ እዛ ስለሆነ አንዳንድ መረጃ ለማምጣት አሁን በሁለት ሺህ አምስት ላይ ሄጀ ነበረ ለሪሰርች ጽሑፍ ሲሄድ በጣም የሚያሳዝን የሚያሳዝን የሚያሳዝን ሁኔታ ያየሁት፣ ሰባት የሚሆኑ ሽማግሌዎች ቀድሞ ይቆም የነበረው ስርዓተ ነግ በየቀኑ ዓመት እስከ ዓመት አይታጎልም። እዛ ደብር ላይ እዛ ገዳም ላይ ያ ስርዓተ ነግ እንዳይቋረጥባቸው ሰባት የሚሆኑ ሽማግሎች ቁመው አይናቸውም አይን አንድ ልጅ መጻፍ እያየላቸው ዝም ብሎ ያለ እዛ እነሱ በቃላቸው ስለሚያውቁት ቁመዋል። ስጠይቅ አንድ የድጓ መምህር አለ አንድ ምስክሩ አሉ። የመጻፍ መምህሩም ከዚህ ዓለም ተለይቷል። የመጻፍ መምህሩም የለም። ተማሪ የሚባል የለም። በየገዳማቱና አድባራቱ የሚገኙ የአብነት ትምህርት ቤቶችን ማበረታታት የአብነት መምህራንና ተማሪዎች የተገቢውን ድጋፍ ማድረግ፣ አዳሪ የአብነት ትምህርት ቤቶችን ማቋቋም ከሁሉም የሚጠበቅ ተግባር መሆኑን ርዕሰ ደብር ብርሃኑ በዳሰሳ ጥናታቸው ማጠቃለያ በስፋት በማብራራት ዝግጅታቸውን ደምድመዋል። ውድ የማኅበረ ቅዱሳን ቴሌቪዥን ምርሃ ግብር ታዳሚዎች ሰኔ 25 ቀን 2009 ዓ.ም በማኅበረ ቅዱሳን የመዝሙርና የሥነ ጥበባት ንዑስ ክፍል አዘጋጅነት ከቀረቡት ዝግጅቶች አንዱን ወደ እናንተ እንዲህ አደረስን።